ግርሽ ዲኔን ለእናቴም ለአባቴም ውሸት አይመሰክርም። ሀይቃ ነገ ሞታለሁ። ግልጽ ነው። አንድችም ነገር ውሸት ካለ እዚህ ነው የማፈርጠው ብዬ ነው ነገራቸው። ወደዚህም ወደዚህ የምንነገር ለምን እኔ ለነፍሴ እንጂ ለስጋ ያልኖርም ማንም ፈርቻ። ግልጽ ነው። ማረው ሚዲያ ላይ ነው። ኡስታዝም የማቀው ሚዲያ ነው ያየሁት። የሀይራ ወንድሞቼ ናቸው ሁለቱም። ሳጋቸው ጀማል ኡስታዝ አንድ ቀን ሚዲያ ላይ ቁራን ሲያሰበስቡ አንድ ቀን አየሁ፣ ቲክቶክ ላይ ማለት ነው። ይሄማ የሰደቃ ነገር ነው ብዬ በቃ ኢንሻላህ ጀማል አልኩት። አዎ የሚጎልህ ነገር ቁራን ካለ እኔም ያለሁት አዲስ አበባ ነኝ ያለኝ፣ ይሄን አክል አልልህም፣ በራሴ በኩል የዚህን አክል እረዳሃለሁ፣ ባለኝ መስፈር የዚህን አክል እረዳሃለሁ፣ ችግር የለውም። ስልኬንም ያዘውና በዚህ እረዳቸዋለሁ አልኩት። ጀማል ዋለ በቃ የቻልኩት አክም ያቅሜን የዚህን አክል አልልህም። የውስጤን ንያ ኔ ራሴን ያውቃል የዚህን አክል አልኩት። ያው ጀማ ብዙ ንያ የሚያደርጉ ነበሩ። ከዛ በኋላ ተነጋገር ከአስራ አምስት ቀን በኋላ መጡ። ጀማል ወደ አዲስ አበባ እየመጣሁ ነው አለኝ። ማሻላ ብዬ ልቀበለው መጣሁ። መንገድ ላይ እንዲነኝ አለኝ። ከዛ በኋላ የዛን ቀን ባልሳሳት አምስት ሺህ ብር አስገባሁለት የቁርአን ብዬ ቀድሜ ማለት ነው። ከዛ ተቀበልኩት። ሻወል መጥተዋል ተነጋግረን እንደዚህ መጥተዋል፣ አለኝ ሀላስ፣ አንተም አዲስ አበባ የምታውቀው ሰው ላይኖር ይችላል። ሻወልን ከመጡ ሁለታችን መትን የሌላ ወጪ አይወጣም። ደብረ ብርሃን በራሴ መኪና ይዣቸው ይሄዳለሁ። እኔ ሌላ ነው የምሰራው በራሴ ብዬ ሁለቱም ሻወልን ከመንገድ በሚመጡበት ጋርመንት ሄጄ ተቀብያቸው ይዤ መጣው። እኔ ውስጡን የማቀው ነገር የለም። ሰው እንዳለባበሱ እንዳነጋገሩ አይደለም፣ የውስጡን ጀዲሎ ነው የሚያውቀው። እኔ ውጫዊ አካል ነው የማቀው የማናቸውንም ሻወልም እንዲህ ስለተናገረ ጀማን ስለተናገረ አይደለም ዲቴል ሄድ። ከሌሊቱ ስድስት ሰዓት በመኪና ሄጄ አምጥቼ ቤቴን አስገባኋቸው። እኔ ታማሚ እህት አለችብኝ፣ ሌላ ሰዎች ነበሩብኝ። እንሻላ በቃ በእናንተ ዱዓ እንኳን እህቴም እንኳን ትድናለች፣ ለእህቴም ዱዓ አድርጉልኝ ብዬ እንግድነት ተቀበልኳቸው። እኔ ስራ አለኝ። ከዛ ቤቴ ውስጥ ካሜራ አለ፣ ቤቴ ውስጥ ካሜራ አለ። ሰራተኛ እቺ ልጅ የምትባለው ከገባች ሀያ ቀኗ ነው እኔ ስራ ወጥቼ ስመጣ ሲሰሩን አሳክሜ ስመጣ ስንት ስል ካሜራ ሌላ ሰራተኛ ስለሆነች እኔ አንዳንዴ ካሜራ ዙም አረጋለሁ። ራሴ ነው ያለው ሳይ ጀማል፣ የለም ሀጅ ነብይ ነች ሻወል ቤት ነው ያለው። ሻወል ማለት ነው ከልጅቷ ጋር ዲስከስ ሲያደርጉ በሚስትን እንደ ሌለው እሷ ባል እንደ ሌለች ያወራሉ። ሲያወሩ አየኋቸው ካሜራ ላይ። ሀጅ ነብይ ነች ቤት ነው ብቻውን ቁጭ አለው። ቪዲዮ አለኝ እኔ ዲቴል ሆነ ቪዲዮ ሁሉ መረጃዎች በእኔ በእጅ ነቻ አሉት ኤዲ ታደርጋሉ፣ ችግር የለው ቤት ቁጭ ያለ ሰው ነው። ሰራተኛ አይነች። ሳኒ አየው ከዛች ልጅ ሲስተር፣ እህቴ ነበረች። ምን ያደርጋሉ መሰለሽ ሲስተር ሳኒ፣ ይሄ ነገር አላማረኝም፣ ቤት ውስጥ የሆነ ነገር ጀምሯል ብላ ያችኛዋ፣ ሁለቱ ሲስተር እና ሰራተኛ ያወራሉ። ለእኔ ለመናገር ፈርተው ማለት ነው። እየሰማሽኝ ነው አይደል? ከዛ በኋላ ሲስተር ደግሞ ትንሽ ወንድም አለም ሲስተር ደግሞ ትንሽ ጠንከርም ስለምትል ሌላ ውስጥ ከሚገቡ ይሄ ሰዎች ጠይቃቸው ትለኛለች። ሲስተር አሀ አልኩና ሙሉ ካሜራውን አየሁት። ሙሉ ካሜራው ሳየው የሌለ ውስጥ ገብቷል ሳያቸው፣ እኔ በሌለውበት ቦታ ነው እንግዲህ ስራ ወጥቻለሁ። ልጅቷ አሁን ሚዲያ ላይ ማምጣት እችያለሽ። እኔ አሁን ቦሌ ነኝ አሉት። ሄጄ ሰፈሯ ላይ አቅርቤ አናግራታለሁ። በእናንተ ሚዲያ አስገባታለሁ። ለእኔ ቅርብ ነው። ከዛ ጀማል ነገር ጀማል አልኩት፣ ይሄ ሰውዬ ወላሂ ወላሂ የሚለው ነገር ምንድን ነው? ከልጅቷ ጋር እንደዚህ እንደዚህ ያለው ከልጅቷ ጋር ከሰራተኛ ጋር እንደዚህ እያወራ ነው። ሁለቱ የፍላጎት ነገር አላቸው መሰለኝ አልኩት፣ አልኩና ጠየቅሁት። ከዛ በኋላ መጣሁና ሻወል አልኩት፣ ከልጅቷ ጋር ምን አላችሁ አልኩት ለሻወል። ኧረ ምን ምን አለ። አይ አትግደርደር፣ ግልጹ ንገረኝ፣ አለዛ ካሜራ አለኝ አልኩት። ግልጹ ንገረኝ አልኩት። አይ በቃ አንዳንድ ነገሮች አወራን። እሷም የቲም ባሏን ሞቶባታል የቲም ልጆች ነው ያላት የቲም ልጅ ነው ያላት። እኔም ልጆች ያለች እንደዚህ ነኝ። እናንተ ምን አክል ታቃታለ አለኝ። አይ እንግዲህ ከወደድከው እኔ ካሜራ ላይ ይቻቸዋለሁ። ከተዋደዳችሁ መብታችሁ ነው፣ በእናንተ ሀራር አድርገ። ግን ቤቴ ውስጥ ሌላ ነገር እንዲፈጠር አልፈልግም። እውነተኛ በሆነ መንገድ የምትጀምር ከሆነ አብሽሩ፣ ችግር የለውም ብዬ ህን አናገርኩት። ጠየቋት። ከዛ በኋላ ከሰዓት ጠርቻት ከቤቷን አስመጣዋትና ከእሱ ጋር ምንድን ነው ያደረግሽ? በእኔ ፊት ፍላጎታችሁ አውሩኝ አልኳቸው አወሩ ዲስከሳረጉ። ከዛ በኋላ ልጅቷን እናትም አባትም የላትም ልጅቷን አንድ ባልነበራት ባሏ በመኪና አደጋ ሞቶ የቲም ልጅ አላት። እኔ ከገባች ግን ሀያ ቀን ነው። ከዛ ልክ መስተንግዷቸው የሌለ ሀባ ሆነ። ልጅቷን ሰውዬ ከመጣ በኋላ ስራዋንም ሁላች ሁሉ ነገር እኔ ሳልኖር ራሱ ሻንጣ ተሸክማ የምትሸኘው እሷ ነች። ልጅቷን ማለት ነው። ያናየውና በልሽ ያልኳት በአስቸኳይ ወደ ውሳኔ ግቡ። እኔ እንደዚህ ነገር አልፈልግም አልኩና እሱን ከኔ ጋር ይዤው እየወጣሁ ሻ ወደ ሚዲያ ቀርጻ ነው ምናምን ሲሉኝ፣ እኔ ውስጡን አላቅም። ወደ ስራ ስጣ ይዣቸው እየገባ አደረኩና በስቸኳ እንዲሁ ስናናገር የሆነ የመግባባት ባህሪያቸው ከተመቻቸው በኋላ እሱ ልክ እንደ ሰራተኛ ያልሆነ አንትን አሰማት ልጅቷን ማለት ነው። ከዛ ለምን አልኩት እንደዚህ ሊሆን አ ሴት ልጅ ነኝ፣ ለሴት ልጅ ክብር መኖር አለበት። የፈለገን በሆን በህጋዊ በሆነ ነገር ትወስዳታለህ። አቅም ከሌላት ቤተሰቦቿ ጠይቃ አቅም ከሌላት እኔም ያለኝ አቅም ጀማልም ያለው አቅም ይዘን በልካ መልክ ከሆነ እኔ ኬ ቆርሽ በቤቴን እድራቸዋለሁ ግን ቤቷን ይጠየቅ ሲባል ቤተሰቦቿን ጠየቀች። ልጅቷል ቤተሰብ ስጠይቅ እሱ ሐሙስ ጨርሰን ሽ ሐሙስ አወራን ሐሙስ አውርተን ቅዳሜ እዣት ካል ሄድኩ አለኝ። የፍጥነት ማለት ነው እንግዲህ ሻወል አይ አይቻልም። ቤተሰብ ጠይቄ ያልኋት አንድ ሴት ልጅ በመጀመሪያ ቤተሰብ ጠይቃለች፣ እናት አባቷን። እናት አባቷ ከሌለ ደግሞ ወንድሟ፣ ወንድሟ ከሌለ አጎቷ ጠይቃ ነው ሸሪያ ፍርድ ቤት የሚካሄደው። ጠይቅ ተባለች። ወንድሞቿን እኛ እያለ ምናምን ብለው እምቢ ሲሏት፣ በል እሺ በመጀመሪያ አጎትሽ ጠይቂ፣ አጎትሽን እምቢ ካለሽ አጎትሽን እምቢ ካለሽ በሸሪያ ፍርድ ቤት እኔ እንደ ወንድምሽ ከሆኜ አርስልሻለሁ። ለምን ሌላውስ ውስጥ እንድትገቡ አልፈልግም። ይሄን አረግልሻለሁ እንደ ወንድምነት። አላውቃትም እሷንም እኔ ከገባች አቀ ነው ዶክሜንት አለኝ ይህን እረዳሻለሁ አልኳትና፣ ተነጋገር እሺ አልኩና ለቤተሰ ያክስቴ ልጅ አለች ልጅቷ። ሲደወላት አገር ቤት ነች ያክስቷ ልጅ ከአንድ ሳምንት በኋላ እመጣለሁ፣ ከዛ በኋላ እንወያያለ ስትል የዛ ሳ ሰው ምን አባሽ ነው ቤተሰብ የምታይቂ ብሎ እንደገና ዛቻ መጣበት፣ ሰውየው ማለት ነው። አሁንም እንደ ሲመጣ አልኩና ልክ በውስጣዎች ላይ የሆነ የመግባባት ባህር አነሳቸው። እየሰማሽ ነው? ይ ኸውልሽ፣ ከዛ በኋላ ይህ ሲያንሳቸው ምን አረኩ መሰለሽ፣ ይሄ ነገር አላማረኝም ካሁን በኋላ አልኳት። ካሁን በኋላ ያጎትያክሽ ልጅ እስከምትመጣ ድረስ ንካሪ ማሰሬን ሀሳቤን አንስቻለሁ። ነ ው ነገር ይመጣል በእንደዚህ አይነ ነገር ስለማትቀጥሉ በዚህ ጉዳይ ካሁን በኋላ እኔ ልገባ አልችልም። ለምን እሷ የሚናገረው ሌላ ነው ሌላለ አንቺ ምበቀንቀር ሀሳብ ስለምትቀይሩ ያ ክስሽ እስከሚመጣ ይጠብቅ። ይሄ ሰውዬም አንቺም ጠብቂ። እዛ ቤት ከሆነሽ መርዳት የምችለው ነገር እዛም ቦን እረዳቸዋል። ካሁን በኋላ ግን እኔ በእናንተ መካከል አልገባም። ነጌ ሚዲያ ለእኔ መጥፎ ነው። የሆ ነገር ብትሆኑ እኔን ያስጠይቀኛል። ወይ ሊፈታሽ ይችላል፣ ወይ ልትፈጅ ትችላለሽ። ይሄ ከሆነ እኔ ስለሚያስጠይቀኝ እኔ በዚህ ነገር የሌለሁበትም። በቃ ከፈለሽ ቤትሽ ላይ ሁን። ካሁን በኋላ ሀሳብ ናስቻለሁ ብዬ እኔ ትቻቸው ሄድኩ። እነሱ እያሉ ጀማል እያለ ልክ እኔ ስራ ሄጄ ስመጣ ጓብዬባቸው ተጣልቻቸው ስወጣ ማለት ነው። አስያ ይሰማላል። ልክ ተጣልቻቸው ስሄድ እኔ በማላውቀው መልክ ምን ሄደ ያደርጋሉ መሰለህ? ምርመራ ሄዳሉ። እኔ በሌለሁበት የደም ምርመራ ብለው እራሳቸው ይሄዳሉ። ደም ምርመራ ሄደው አራት ሺህ ብር አወጣው ብለው ማታ ልክ እኔ መግሪብ ስገባ ቤቴ ውስጥ ተኮራርፏል ሶስቱም አራቱ ነው ቤት ውስጥ ማለት ነው። ምንድን ነው አልኳቸው። አራሺ ብር እኮ አስወጣችኝ ለምርመራ ተብዬ ደሜና ደሜን አስቀዳችኝ አራሺ ብር ይላል ይሄ ሰውዬ። እንዲህ አልኩት እንዲ አራሺ ብር፣ አራሺ ብር ቀርቶ ለሚስትህን የፈለገ ነገር አትሆንም ወይ? ለምርመራ ነው ያውጣው። ሚስትህ ነች እኮ አሁን። በዚች አራሺ ብር እንደዚህ ሆንኮ ነገ የምልትሆን ነው በዚች አራሺ ብር ለምርመራ አራሺ ብር የምታወጣው ብዬ ይሄ ሰውዬ ይሄ ነገ ነገም ሌላ ነገር ሊያደርግ ነው አሁንም በሆነ የለሁበትም በቃ ብዬ አሁን የተባለው ኮምፕሊት፣ አንተ ካልከው ጋር እኔ ግራ ነው የገባኝ። ተቀብዬ ልጨርስር ብዬ ግን፣ ይኸውልህ ባይደጋገም ቃላቶቹ ጥሩ ነው ብዬ ነው። አንተ አንተ ቤት ነበረች ልጅቷ፣ ልትሰራ ሰው ቤት የመጣች ናት። አንተ ቤት ተቀጥራ ስትሰራ የነበረች ነበረች ያም ሆኖ በክብር ኒካ አርጋችሁ ነው የምትወስዷት እንጂ በዚህ መልኩ መሆን የለበትም ማለትህ። አብሶሉትሊ አይ አግሪ ዊዝ ዩ ትክክለኛ ነገር ነው ያረከው። ካሜራ አለ ቤቱ ውስጥ። ሁላችንም በየቤታችን ካሜራ አለ፣ ልጆችን የምናይበት ካሜራ አለ። በካሜራ ያየኸው ነገር ስላላስደሰተ ብዙ ያልገለጽካቸው ነገሮች እንዳሉ አይካንፊ አይሲት ተረድቻለሁ። በዚህም መልኩ ስለሳቸው ማውራት አያስፈልግም፣ ግን አጠር አርገ የፈለግኩትኝ ምንድን ነው እናንተ ኒካህ እንዳሰራችሁ ለምን እንደሆነ ታውቃለህ? እዛ ውስጥ ከተገባ ብዙ ነገሮች ስለሚመጡ ማለት ነው። ያንን ተወውና እሳቸውም እዚህ ጋር ስለሌሉ ያንን ተወውና፣ አንተ የምታስረዳ ምንድን ነው? እቺ ልጅ አንተ ጋር ትሰራ ነበረ። እኔ የቁርአኑን አያ ነው አንተ ላይ ያየሁትን ለምን አላህ ስብሓነሁ ወተዓላ ወአንኪሑ ልአያማ ሚንኩም ወሳሊሒና ሚን ዒባድኩም ይላል። ዒባድ ማለት ምንድነው? ሰራተኞቻችሁንም አጋቧቸው ነው ሚለው። ይሄን ያለበት ምክንያት ለምንድነው? አላህ ስብሓነሁ ተዓላ ዜና እንዳይመጣ ነው። ያንን አቅም የቻለውን ያህል የተገበርክበትን ብቻ ግለጸልን። እሺ ጀዛከላ ይሄ ሲሆን ከዛ ወደ ንቃት ሲካሄድ ይውልሽ ወደ ንቃ ተካሄደ ቤት እኔ አይደረግም ብዬ ቤታቸው ሄዱ። ልጅቷ ያው ቦታ ቤት መረቱ። ለምን ነገን ላ ቤተሰቦቿ ስች ሚመጣ ወይ በሰ የሆነ ነገር ይመጣ እኔ ጋ ስለሚመጣ ቤቷ ይደረጋሉ። መጨረሻ ላይ ማለት ያክስቷ ልጅ እስከምትመጣ መርዳት አለብኝ ከውጭ እረዳለሁ ብዬ ማለት እሺ ተደረገ። ውሳዝም የቻለውን አደረገ እኔም የቻሉን አድርጌ ከዛ በኋላ ካሜራ ቀረጽ አይደረግም ተባለ። እዚህ ጋር ማለት ነው አሀ አልኩ። እቺ ሴትየዋ ሰው የላትም ብሎ ሀላል ሚስቱ እንዳይለቀቅበት ተፈለገ። ለምንድን ነው በፍጹም አሉ አይለቀቅም ሲሉኝ፣ የመጀመሪያ ፈርስት የለቀኩት ነ ለምን አልኩት። የንካ ሚስት ነ ካላፈርክባት ንካ ቀሪያ ተቀርቶበት የተደረገ ስለሆነ አልዋሽም። ለምን ሚዲያ ደብቁልኝ የሚል ሰው ሌብነት ያለው ነው። እኔ አልፈልግም እለቀዋለሁ ብዬ እነሱ ሳይለቁ ቲክቶክ አልጠቀምም በነገራችን ላይ በዛን ሰሞን ያወጣው እንዴት ፖስት እንደሚደረግ አላውቅም። ቀድሜ ልክ የዛን ቀን ዕለት ራሴ ለቀኩት። ለምን ሚዲያ እንዲወጣ ሰውዬው ሚዲያ እንዲወጣብኝ አልፈልግም አለ ሀጃወን። እኔ ደግሞ ለምን የንካ ሚስት ነች አይቻልም አልኩና ያንን ለቀኩት ሆነ። ከዛ በኋላ ይዞ ሄደ፣ የሰውዬ ይዞ ከሄደ በኋላ ለእኔ አልተነገረኝም። ወር ከአስራ አምስት ቀን ወር ከምናምን ከቆዩ በኋላ ለጀማል ነው ተነገረው። ለጀማል ሲነገረው እንደተጣሉ ነግሩታል፣ ከጀማል ጋር ማለት ነው ጀማል ደግሞ ለእኔ ነገረኝ። እንዴ ለምን ሻያወን ለእኔ አልነገረኝም? አልኩትና ለሻ ውስጥ ደውለትን ጀማል አልነገረህም ወይ አለኝ። ምን አልኩት። ልጅቷ እንደዚህ እንደዚህ ብለኛለች፣ እንደዚህ እንደዚህ አደረገች። ይህ ስለ እሺ፣ እስኪ ልጅቷ ስልክ ስጠኝ አልኩት። ልጅቷ ጋር ደወልኩ። ልጅቷ ጋ ስደውል ሌላ ነገር ነው። ሻያወ ለነገረ ሌላ ነገር ነው። ልጅቷ ነገረች ሌላ ነው። ከዛ ምን አረው፣ ለጀማል ደውል ይሄ፣ ለጀማል ደወልኩትና ጀማል አልኩት፣ ይሄ ነገር ባስቸኳይ ወደ መፍትሄ ወደ እርቅ አጋብተሃቸዋል ችግራቸው ሄደ ካላረጋገጽ ችግራቸው ሄደ ካልጠየቅ ሁላችሁም ሚዲያ ላይ ገብቼ እኔ አወርዳችኋለሁ። ማናችሁም በሴቶች ላይ ሚዲያ ላይ አትቀልዱ። በአስቸኳይ ጠርተህ ሽማግሌ ልከህ አስታርቃቸው፣ ችግራቸው እወቅ። ከዛ ችግሩን ቢ ካለ ደግሞ ወደ ውሳኔ ይካሄዳል አልኩት። ጀማል አለ፣ እኔ ለጀማል ዛትኩበት፣ ለጀማል ማለት ነው። አስታርቅ ችግራቸው አስጠራ አልኩት። ከዛ ሻወል መጣ ነገረው መሰለኝ መጣ ሻወል መጣበት ልክ አዳሯ አድሮ ከሌሊቱ ጠዋት አስራ ሁለት ሰዓት ደወለልኝ። ሳኒ እንዲመጥቼ የነበረ የልጅቷ ጉዳይ እናያለን አለኝ። እኔ ቅዳሜ ደግሞ ፍላይት አለብኝ ሻወል አልኩት። ዛሬ እኔ አይመቸኝም። ስትመጣ አልደወልክም። ቀጠሮ አንድ ቀን ብትሰጠኝ ኖሮ ችግር አልነበረውም። ወይ እሑድ እናደርገዋለን፣ ችግር የለውም። እኔም አየዋለሁ። ግን አሁንም በሆነ እኔ ለሽምግልና የምቀርበው ደግሞ ለፍቺ ከሆነ አልቀርብም። ለፍቺ ከሆነ እኔ አልመጣም። ለምን እኔ ሰዎች ለማስታረቅ እንጂ ለማፋታት አለ የምመጣው ይሄ ውስታዝ አለ ይህን አልኩትና መለስኩለት። ከዛ ለጀማል ተነጋገሩ ከጀማል ጋር ምን አወሩ እና ከዛ በኋላ ለሰኞ ለእሁድ ቀጠሩኝ። እሁድ ደግሞ አጋጣሚ ፍላይት አልመጣልኝም አልመጣሁም። ለጀማል ነገርኩት። በእኔ ፋንታ አንድ ሶስት ከኔ የተሻሉ ቃዲዎች ቀጥራችሁ አስታርቁ። የምታፋቱ ግን አንተም ሻዋልም አለቃችሁ። ለምን ችግሯን እንትነች ተብላ ምስኪነች ተብሎ የሆነ ነገር አይረገጥም። ችግሩ የሁለቱ አቅረበ ተረዱ እሱ ሚዲያ አራት መቶ ሰው ፎሎ ስላለው ሚዲያ ስላራገበው አይደለም እውነትን ለምን ዛሬ አልጠፋም እውነቴን አውርጀንም ወጣው ማንንም ፈርቻ አይደለም ብዬ ለጀማ ነገሩት ከዛ በኋላ እኔ በሌለሁበትም ይሄ ልጅ በአስራ አምስት ሺህ ብር ንካ በአስራ አምስት ሺህ ብር ንካ አውርደው ነገሩ የለውም ንካ ሲወርድ አንድ የችብስ መጥበሻ ሰጥተው አንድ ቃሪ መጥተው በዛች ፈተውላት እችሊ ሲሸኟት ልክ ዳይሬክት ደወልኩና ለሻወል ስማኝ አልጉታው እኔ ወንድ አይደለሁም እቺ ልጅ ወንድ የላትም ብለህ ቤተሰብ የላትም ብለህ፣ በ15 ብር እንደ ሴተኛ አዳሪ እንደ ሴተኛ አዳሪ በ15 ብር ከፈታህ አልኩት። እኔ ወንድነቴ ቆርጬ ጥለዋለሁ። ሙሉ ፋይልህን ሚዲያ ላይ ገብቼ አዝረከርካ፣ አንተ ሚዲያ ውጥ አልኩት ለሰውዬው። ከዛን ቀን በኋላ ሚዲያ ጠፋ። ለጀማርም ነገርኩት፣ ሁለታችሁም ሚዲያ ላይ ወጥቼ አዝረከርካቸዋል ለምን ሀቅ አይደለም እየሰራችሁ፣ እንዴት ሴተኛ አዳሪ፣ ዛሬ የመጨረሻ ስነግርሽ ማለት ነው የወራ ዋሳ በአምስት ቀን እንደ ሴተኛ አዳሪ ሊያበርድባት፣ አንተ ስላዘንክ ነው። አንድ ሴት ሰው ቤት ሰራተኛ፣ ቆሻሻ ጠራጊ አላሁ ስብሃነ ወተዓላ የሰጣት ክብር አሁን ለእሷ ዲፌንድ ማድረግህ ደህና ናት እና አቅም የላትም ተብሎ ምንም አይነት ግፍ ሊፈጸምባት ሴት ልጅ አይገባ አይገባም አይ አግሪ ዊድ ዩ ግን ስትናገር ያው ምን አለ መሰለህ ቀስ ብለህና ውስጥ ያለውን ንዴት አይካንፊልት ቆይ ቸኩለው ምን ያህል እንዳገቡ ምናምን እየተናገርክ ነው ኦኬ በሳቸው በኩል ያለውን ነገር ያወቅነው ነገር የለም ከአንተ ግን ሰምተናል ሌሎች ዲቴል ውስጥ ግን አትግባ ምክንያቱም ዲቴል ዲቴል ውስጥ እንዳትገባ። ለምንድን ነው ዲቴል ውስጥ እንዳትገባ የምልህ? ሞር ብዙ ነገሮች እናንተ የምታውቁት ነገር ይኖራል። ሶሻል ሚዲያ የያዘው ነገር ከባድ ነው። ይቺ ልጅ ሰው ቤት ስለምትሰራ ማንም ስለሌላት፣ አላሁ ስብሓነሁ ወተዓላ ለባሮች ለባሮች እሱ ስብሓን ልካሊቅ ከጎናቸው ነው። ሰው ቤት ስለምትሰራ ክብር የላት ማለት አይደለም። ተፈልጋ ነው አይደለም ያገቧት፣ ፈልገዋት ነው አይደለም ያገቧት ፈልገዋት እንዳገቧት ደግሞ በክብር መለያየትም ከፈለጉ ልክ ከእናንተው ለወሰዱ ከእናንተው ጋር አስቀምጠው ነበር መለያየት የነበረባቸው። አለቀ፣ ተወው እሱን። አሁን እሳቸው እዚህ ጋር ስለሌሉ ሌሎች ዲቴል ውስጥ ግን ገብተህ ሌሎች ነገሮች አትናገር። የመጀመሪያው ምነግርህ ነገር ይሄ ነው፣ የመጨረሻው። እሺ፣ ፍቺው ሲፈጸም አንተም ጀማልም የላችሁም። ስታጋቡ ግን እናንተ ነበራችሁ አይደለም? በኒካህ ሲጋቡ ለዚህ ልመልስልሽ። ጀማል አለ፣ ጀማል አለ እንጂ አሁን ጥያቄ እንግድነት አንተ ቤት መተው። ይኸውልህ በደንብ አዳምጠኝ። እንግድነት አንተ ቤት መጡ ጀማል እና እሳቸው ወደሆነ አገር ሊሄዱ፣ አንተ እንደ ግድነት ተቀበልካቸው። ቤት ውስጥ ካሜራ አለ። በካሜራ ላይ ባየኸው ነገር ይሄ ነገር ወደ ሐራም መሆን ስለሌለበት በሐላል ይችልች ከፈለጓት በሐላል ያግባት ብለህ በሐላል ሚካህ ታሰረ እንጂ ጀማል ጋ አይደለም የተዋወቁት። ሐላል ሆኖ አይደለም የተዋወቁት። አይደለም እነ ሸፍኖላቸዋል። ኒካህ መታሰር ላይ መቶ እሱ እሱም እኔም እሱም ሁለታችንም ሸፍነ ያልቅማችን በአላህ በሚያገው ልጅ ትፈታ ግን በምን በምን ያህል ጊዜ እኔ የተነገረኝ፣ በረከም ሆ እኔ የተነገረኝ ከበቡ በስንት ጊዜ ነው? ሁለት ወር በማይሞላ ቀን ነው ፈታት። ላወ ላወ። እኔ ደግሞ ያልቀረብኩበት ምክንያት ያልቀረብኩበት ምክንያት የመጀመሪያ ለጀማር ምን ብሎታል መሰለህ፣ ንካኤል ልቀድለው ብሎታል ለጀማር። ይሄ ሲለው ለጀማር ደግሞ ምን አሱ ሰምታቸኋል ምን አድጋነሱ አንዴ ልጅቷ ቤቷ ቅርብ ነው ብሏል። ቤቷ አንዴ እኔ ልጅቷን አምጡልኝ ሰራተኛ ስለሆነች ሰራተኛ ስለሆነች ግፍ ሊፈጽምባት እኔ ግን በዚህ ጉዳይ

ወላሂ ደስ ነው ያስደረክልኝ። ቢኮዝ ሚዲያ ላይ የሚካሄደው ሀላል ሆምን ወደ ታች ሊያረጉ የመጡትን አለ ሐቁን ያወጣል። ሐቅ ሐቅ ላይ ነው የምትወጣው። በአሁኑ ጊዜ ውሸት ሐቅ የሆነበት ዘመን ነው፣ ያረበል አለሚን። ልጁ ትሰራበት ቤት ውስጥ ነው ከሳቸው ጋር የተገናኙት። ወንድማችን ወደ ሀላል መግባት አለባቸው፣ ይሄ ነገር አካሄዱ ጥሩ አይደለም ብሎ ቤት ውስጥ ካሜራ ስላለ ባየው መሰረት ኒካህ እንዲታሰር ተደረገ። ከዛ በሁለት ወር ውስጥ ተለያዩ ማለት ነው። ኒካሁ ወረደ ማለት ነው። ኦኬ እቺ ልጅ ሰው ቤትን ብትሰራ ሴት ናት፣ ክብር አላት። ሰው ቤት ስለምትሰራ እና ወይ ማንም ሰው ስለማያውቃት ተብሎ እሷ ላይ ግፍ መፈጸም የለበትም። በሳቸው በኩል ያለውን ነገር ግን ከሳቸው ስላልሰማት የምናቀው ነገር የለም። ማንም ሰው ተጋብቶ ይለያያል። መለያየት ምንም ማለት አይደለም። ሁሉም ሰው ዛሬ ተጋብተው በሳምንታቸውም የተለያዩ ሰዎች አሉ ግን ለዚህ ነገር ኢንቮልቭ የተደረገ የነበረው ጀማል ነበረ፣ ሀላልሆን፣ ይህንም በግልጽ ሰማችሁ አይደለም? እሱ እንዳላጋባቸው ኒካህ ላይ ብቻ እሱ ገብቶ አቅሙ የቻለውን አድርጎ ወንድማችንም እሱ ጋር ስለምሰራ አድርጎ እንዳጋባ ሰማችሁ አይደለም? እንደዚህ ነገሮችን ማዳመጥና ማየት ጥሩ ነው። አላሁ ረቡለዛ አናን

የአንዱን ጎን ሰምታችሁ የምትፈርዱ ከሆነ ያንን ወንጀል ውስጥ ትገቡና መጨረሻ ላይ ከነደሙ ሰዎች ትሆናላችሁ ብሎ አላህ ኪታብ ያደርግልናል። ይሄ ማለት አሁን እውነት እኛ የሰማ ነው። አሁን እኔ በጣም ደንግጬ ነበረ ዛሬ በጣም ነበር ግራ የተጋባኝ፣ ምክንያቱም የሰማ ነው። ሀላልሆም እንደዳራቸው እንደ ዳራቸው እነሱ እሱ ጋር እንዳለቀ እሱ እንዳስተዋወቃቸው እሱ እንዳገናኛቸው ተደርጎ ነበር ሲወራ የነበረው። አሁን ወንድማችን ሳኒ ጠወል ላሁ ዑምረክ አዕጣክ ሰሐተ ወልዓፍያ ወንድማችን የተናገረው ነገር እጅግ በጣም ከዛ የተራራቀ እና ሲናፈስ የነበረው ወሬ ላይ በጣም ሌትና ቀን ወይ ሰማይና ምድር ልዩነት ያለውን ወሬ ይዞ ነው የመጣው። ስለዚህ ወንድሞቻችን ዛሬ በትናንትናና ዛሬ ሀላል ሆመን በዚህ ስሙን ለማጥፋት ወይም ደግሞ የሀላልን ጉዳይ ስም ለማጥፋት ስትሯሯጡ የነበሩ ስትጽፉ የነበሩ አሁን ምን ይውጣችኋል? ለዛ ነው አትቸኩሉ የሚባለው። አሁን ወንጀል ገብታችኋል። ይሄ ልጅ ቤቴ ውስጥ ነው የተፈጠረው፣ ይሄ ነገር ካሜራ አለኝ፣ ጉዳዩ ስላልተመቸኝ ነው እያለ እናንተ ግን ሌላ ቤት ውስጥ የሚወራውን ወሬ አምጥታችሁ እርግጠኛ ሆናችሁ ሀላልሆምን ነው ይህንን ያደረገው፣ ለካና እንደዚህ አይነት ስራ ነው የምትሰሩት ብላችሁ ማታ በኮሜንት ስትሳደቡ የነበራችሁ ዛሬ በተለያየ ቪዲዮ እየለቀቃችሁ፣ እንዲህ አይነት ስራ ነው እየተሰራ ያለው ሙስሊሙ ህብረተሰብ እንደዚህ እየተዘረፈ ነው፣ እንደዚህ እየተደረገ ነው፣ ሓራም እንደዚህ ሀላልሆም እንደዚህ ሰውን እያጣመረ ነው ብላችሁ ስታወሩ የነበሩ ሰዎች አሁን ምን ይውጣችኋል? አሁን ምንድን ነው የምትሉት? ለቀብራችሁ እስቲ አሁን ለመላይኮቹ ጽፈውት ይዘውት ሂዷል። በቃ መጽሐፉ ተጽፎ ሂዷል። አሁን ምንድን ነው የምታድር ምንድን ነው የሚውጣችሁ?